ለዛቅን ህዝብ ዛሬ ከጎኑ ነኝ። የአይከል ከተማ አዳሪ ትምህርት ቤት በመሰናዶ ግቢ ግንባታውን ለማስጨረስ ሰፊ ዘመቻ ጀምሯል። የአይከል መሰናዶ አዳሪ ትምህርት ቤት የህንፃ ግንባታ በ2010 ዓ ም ተጀምሮ በተለያዩ ችግሮች ምክንያት እስካሁን ግንባታው ሳይጠናቀቅ ቀርቷል። ይህ ግንባታ ሲጠናቀቅ 49 የመማሪያ ክፍሎች፣ 3 የሳይንስ ቤተ ሙከራዎች፣ አንድ የአይሲቲ ዘመናዊ ቤተ ሙከራ፣ አንድ ዘመናዊ ካፍቴሪያና 32 ክፍሎች ያሉት ዘመናዊ መጸዳጃ ቤት የሚኖረው ሲሆን ሁላችንም ይህን ታሪካዊ አሻራ የአቅማችን በፈቀደ መልኩ የበኩላችንና የድርሻችን በመወጣት ርብርብ እንድናደርግ በማለት የህንፃ ግንባታ አሰሪ ኮሚቴው ጠይቋል። አያይዘውም የአይከል ከተማ ከንቲባ የሆኑት አቶ ወርቁ ጎሼ እንደገለጹት ትውልድ የሚቀረጸው በትምህርት ገበታ በመሆኑ በምንችለው ነገር ሁሉ በመተጋገዝ የተጀመረውን ግንባታ ለመጨረስ ህዳር 6 በሚጀምረው የገንዘብ ማሰባሰብ ፕሮግራም በውጭና በሀገር ውስጥ ያላችሁ እንድታግዙን ሲሉ ጥሪያቸውን አስተላልፈዋል። ጤና ይስጥልን። ወርቁ ጎሼ እባላለሁ። የአይከል ከተማ አስተዳደር ከንቲባ ነኝ። በዛሬ የማስተላልፈው መልእክት በአይከል ከተማ አስተዳደር ከሚገኙ ሶስት ሁለተኛ ደረጃ ትምህርት ቤቶች ውስጥ በህብረተሰብ ተሳትፎ እየተገነባ የሚገኘው የአይከል የአዳሪ ትምህርት ቤት ላይ ግንባታን በጋራ እንገንባ ለማለት የተዘጋጀ ጥሪ መልእክት ነው። በዚህ ትምህርት ቤት የተማራችሁ የትምህርት ቤቱን ገጽታ የምታውቁ ዛሬ ያለበትን ደረጃ ስትመለከቱ ትላንትኛ ስንማር የነበረው ገጽታ በእርጅና ምክንያት የመጎሳቆል ሁኔታ ገጥሞታል። ነገር ግን በአካባቢው ማህበረሰብ እና በቅን ሀሳቢ ወንድሞች አነሳሽነት የአዳሪ ትምህርት ቤትና የሁለተኛ ደረጃ ትምህርት ቤቱንም አቀናይቶ ለማደስና አዳሪ ትምህርት ቤቱን ለመገንባት ከ30 ፐርሰንት በላይ የስራ የተሰራበት ትምህርት ቤት አለ። ይሄ በተለያየ ሁኔታ ተቋርጦ የቆየ ቢሆንም አሁን ቅን አሳቢ ወንድሞቻችን ሶሻል ሚዲያን ለበጎ ታግባር እናውል በሚል በህዳር 6 ጀምሮ ሶሻል ሚዲያን ለአይከል ሁለተኛ ደረጃ የሀብት ማሰባሰቢያ መርሃ ግብር ተዘጋጅቶ ንቅናቄ መድረክ ተዘጋጅቷል። ትምህርት ቤቱን በጋራ ብንገነባ የትምህርት ቤቱ ላይ የአለፋጣ ቁሳን የደንቢያን የላይ አርማጭሆን እና የመተማን በርካታ ወረዳዎችን የሚያካትና መሀል የሆነ ቀጠና በመሆኑ እና የአብሮነት ሴታችን ሁላችንም እንደምንረዳው ባይከል ውስጥ ምን ሰራህ ነው እንጂ የት መጣህ አይባልም እና አብረን መጥፈን የምንማርበት የምናድርበትን ትምህርት ቤት በጋራ እንገንባ። እንደ ከተማ አስተዳደር ህዝብን በማስተባበርና እኔም የሚጠበቅብኝን ለማድረግ ዝግጁ ነኝ። ኑ ያደግንበትን የተማርንበትን የእውቀት ማዳቸ አይከል ሁለተኛ ደረጃ ትምህርት ቤትን በጋራ እንገንባ። አመሰግናለሁ ለገደሉ። እማዬ ከተሰማሽ ቃሉ እምባሽን አፍስሽ በልጄ ብለሽ የሸኝሽኝንና ቶዳጄ ከእንግዲህ መቀነትሽ ጥበ ይቅርብሽ የሩቅ ሰው መናፈቅ። በመቀጠል የጭልጋ ወረዳ ዋና አስተዳዳሪ የሆኑት አቶ አዛናው አደባ የተጀመረውን ማስቀጠል ኃላፊነት አለብን። በመሆኑም ህዳር ስድስት የሚጀምረው የገቢ ማሰባሰቢያ በሀገር ውስጥ ከሀገር ውጭ ያላችሁ እንድታግዙን ሲሉ መልዕክታቸውን አስተላልፈዋል። ያው ዛሬ በዚሁ ሀሳብ መስጠት የፈለግኩት ቦርዳችን ካሉ አምስት ሁለተኛ ደረጃ ትምህርት ቤቶች ውስጥ አንዱ የሆነውና አንጋፋው አይከል ሁለተኛ ደረጃ ትምህርት ቤት ነው። ይህ ትምህርት ቤት በታሪክ እንደሚታወቀው በጣም አጠቃላይ ለሀገራችንም ለክልላችንም ብሎም ከዚህ ተሻግሮ በዓለም ደረጃ በጣም ተወዳዳሪ እንቁ የሆኑ ውድ ምሁራን ያፈራ ትምህርት ቤት ነው። ይህ ትምህርት ቤት ምናልባትም ቢሆን ያለበት ቦታ በማዕከላዊ ጎንደር ዞን በጭልጋ ወረዳ አይከል ከተማ ይሁን እንጂ አጠቃላይ በርካታ ምሁራን ያስተማረ ያለፋ የጣቁሳ፣ የመተማ ጎንደር ዙሪያ ጨምሮ አጠቃላይ በዞናችን ደምቢያ ጨምሮ በዞናችን ያሉ አጠቃላይ ወረዳዎችን ሲያገለግል የነበረ እና በርካታ ሞራን ያፈራ ትምህርት ቤት ነው። የሆነ የቅርብ ጊዜውን አዲሱ ካሪኩለሙን እንኳን ስናይ በዞኑ በ1994 ሶስት መሰናዶ ትምህርት ቤቶች ሲገነቡ እና ሲፈቀዱ እንኳን አንዱ ነው ከሶስቱ ውስጥ የነበረ። በዚህ ደረጃ ቅድም የጠቀስኳቸውን ወረዳዎች ተማሪዎችን ጭምር ተቀብሎ ሲያስተናግድ የነበረ በጣም ታሪካዊ ትምህርት ቤት ነው። ይህን ትምህርት ቤት አሁንም ቢሆን የክፍል ጥበት ያለበት በተለይ ደግሞ የአዳሪ ትምህርት ስራ ከመጀመሩ ጋር ተያይዞ ሴሪየስ የክፍል ጥበት ያለበት እና አሁን በተከታታይ ሶስት ዓመት እያመጣ ያለውን ውጤት በተለይ የአዳሪ ትምህርት ቤት ላይ አጠናክሮ ለማስቀጠል የዚህን የክፍል ጥበት መፍታት በጣም አስፈላጊ ነው ሊሆን የሚችለው። ይህንን ችግር ለመፍታት ምናልባትም አራትና አምስት ዓመታት በፊት ስራ ተሰርቶ ግን ደግሞ በገንዘብ እጥረት ምክንያት ግንባታው የተቋረጠበትና የቆመበት ሁኔታ ነው ያለው። ይህን ግንባታ ለማስጀመር ምንም ቢሆን የሪሶርስ የበጀት ችግር ቢኖርብንም በዚህ አመት ቢያንስ አንድ ደረጃ ከፍ ማድረግ አለብን ብለን ወደ ሶስት ሚሊዮን ብር በአስተዳደር ምክር ቤቱ የያዝነ ቢሆንም ይሄ ግን በራሱ በቂ አይደለም። ስለዚህ በርካታ ምሁራን ያፈራ ከመሆኑ ጋር ተያይዞ በዚህ ትምህርት ቤት ላይ የተማሩ በአገር ውስጥም ያሉ በውጭ ሀገርም ያሉ ምሁራን፣ ባለሀብቶች፣ ነጋዴዎች የቻሉትን ይህን ትምህርት ቤት እንዲደግፉና የታቀደውን አጠቃላይ እቅዳችን ስኬታማ እንዲሆን እንዲያግዙ ነው ጥሪያችን፣ እናስተባብረው ማስተላልፈው በእኔ በኩልም በእኛ በኩልም እንደወረዳ አጠቃላይ እዚህ አካባቢ ያለውን የመንግስት ሰራተኛ፣ ነጋዴ፣ አርሶ አደሩን ኢቨን ተማሪዎችን በማስተባበር አሁን እናሳካዋለን ብለን ያሰብነውን አንደኛ ስላብ እና ሁለተኛ ስላብ እየመሙላት ስራችን አጠናክረን ለመቀጠል ቃል እየገባው፣ አሁንም ግን በድጋሚ ይህ ሀሳባችን ስኬታማ እንዲሆን አሁን አጠቃላይ አሻራውን እያሳረፈ ያለን ትምህርት ቤት ግንባታ እንዲጠናቀቅ ለማድረግ አሁንም ቢሆን የተለመደውን አጠቃላይ እገዛቸውን የትኛውም አካባቢ ያሉ የአካባቢ ተወላጆችም ከአካባቢ ውጭ ያሉትም እንዲያግዙ ጥሬን በድጋሚ ያስተላልፋል። ጭልጋ የትውልድ መንደሬ አልቀርም የትም ብሆን ዙሬ ታማኝ ነ ይለዱ ለገደሉ እማዬ ከተሰማች ቃሉ እምባሽና ፍሰሽ በልጄ ብለሸሸኝሽኝንናት ወዳጄ ከእንግዲህ መቀነት ሺጥበ ይቅርብሽሩክሰ መናፈቃሉ እንደ ወላጅ ሆኖ ላሳደገኝ ለዛ ቅን ህዝብ ዛሬ ከጎኑ ነኝ። አያይዘውም የነባሩ ጭልጋ ወረዳዋና አስተዳዳሪ አቶ ሰለሞን እያዩ እንደገለጹት የሁሉም የትውልድ አሻራ የሚያርፍበት ለቀጻይ ትውልድ የምናስረክበው ህንፃ በመሆኑ በመተጋገዝ እና በመረዳዳት በመረባረብ ከህዳር ስድስት ጀምሮ አሻራችን እንድናሳርፍ ሲሉ ጥሪያቸውን አስተላልፈዋል። እንደሚታወቀው በጭልጋና አካባቢው ለበርካታ ጊዜ በርካታ ምሁራንን በሀገር ውስጥና በውጭ ሀገር ያሉ ምሁራኖችን ያፈራ የአይከል ሁለተኛ ደረጃ ትምህርት ቤት ከምስረታው ጀምሮ ስናየው በ1962 ዓ ም በስዊድን መንግስት የተገነባ ትምህርት ቤት ሲሆን አሁን ላይ አጠቃላይ የተማሪዎችን የመያዝ አቅምና ወይም የክፍል ጥበትን ለመቅረፍ እንዲሁም ደግሞ የትምህርት ጥራትን ለማሻሻል የመደበኛ ትምህርቱን በመስጠትም እንዲሁም ደግሞ የአዳሪ ትምህርት ቤቱን ተጨማሪ ግንባታዎችን በመስራት ጭምር የተማሪዎችን ውጤታማነት ለማረጋገጥ እንዲሁም በሀገር አቀፍ ደረጃ በዓለም አቀፍ ደረጃ ተወዳዳሪ ተማሪዎችን ለመፍጠር ይህን ትምህርት ቤት ማሻሻል ከፍ ማድረግ ይጠይቃል የሚል እምነት ተይዞ በጋራ እየተሰራ ነው። ስለሆነም የዚህን ትምህርት ቤት ጥራቱንና የመያዝ አቅሙን ለማሻሻል ከዚህ ቀደም የተጀማመሩ ስራዎች አሉ። በግንባታ ደረጃ መሰረቱ ወጦ እየተሰራ ያለ ትምህርት ቤት ነው። ነገር ግን ይህንን ትምህርት ቤት በአንድ አካል አቅም ወይም ደግሞ በአንድ አካባቢ አቅም ብቻ መፈጸም ትንሽ ከባድ ሆኖ በመገኘቱ፣ አጠቃላይ በሀገር ውስጥም ከሀገር ውጭም ያላችሁ እንዲሁም ደግሞ የአካባቢው ተወላጅ ሆናችሁ ተወላጅ ያልሆናችሁ ብቁ ዜጋን ለማፍራት በጋራ መስራት እንዳለብን መልእክት እያስተላለፉ እኔም እንደ ወረዳ አስተዳዳሪነት እኔን ጨምሮ አጠቃላይ አመራሮች በዚህ የገንዘብ ማሰባሰብ ፕሮግራም ላይ የምንሳተፍ መሆኑ ታውቆ አጠቃላይ የመንግስት ሰራተኛችንና ህዝባችንን በማነቃነቅ የጋራ የሆነውን ትምህርት ቤታችን በጋራ ለመስራት ጥረት ማድረግ ይጠበቅብናል የሚል መልእክትን ያለኝ፣ አመሰግናለሁ። በስተመጨረሻም አይከል ከተማ የሶስቱ ወረዳ መቀመጫ ሆኖ የሶስቱ ወረዳ መሪዎች መልእክት ያስተላልፉ እንጂ ይህ አዳሪ ትምህርት ቤት ሲጠናቀቅ አጠቃላይ የጎንደር ቀጠናን የሚያስተምር በመሆኑ ሁሉም ለትምህርት የሚቆረቆርና የነገ ትውልድ ይመለከተኛል የሚል ዜጋ ሁሉ ትብብር እንዲያደርግ ጥሪያችን እናስተላልፋለን። ከአድማሱ ባሻገር ከባህሩ ማዶ